አብዲን አያሳማመኝም ብለሽ ብትለቂ አሁንም መጥቼ እደበድባለሁ ይለኛል። አያፍርም እኮ አሁንም መጥቼ እደበድብሻለሁ። አብዲን የደበደበኝ የአመመኝ በአብዲ ድብደባ ምክንያት ነው። እንዳት ወድቄ አመመኝ በይ ይለኛል። በቃ ሞት እንኳን ቢመጣ ሞት አትፈሩ። ሌላው ይቀርና ውሃም ያጠጣ ውሃ። ከዚህ አንስቶ እኔ በዛ ሰዓት ከአብዲ ጋር በወጣሁበት ሰዓት ማለት ነው መንገድ ላይ ስደርስ ራሴን አዞረኝ፣ ራሴን አዞረኝ፣ ራሴን አዞረኝ። ደም ነበር ባፍንጫ የሚመጣው። በቃ ደም እየወጣኝ፣ ደም ደም፣ እንደዚህ ደም አያችሁ፣ ደም እንደዚህ ሁለት ሶስት ላይ ደም ፈሰሰኝ፣ መንገድ ላይ ያለው እኔ ነስር። በህይወቴ በህይወቴ አንስሮኝ አያውቅም ነስር የሚባል እኔ እንኳን አይደለም፣ እኔ በዘራችን ራሱ ነስር የሚያነስረው ሰው የለም። አያነስረልም ማለት ነው። ልክ እንደ ነስር የማይቋረጥ ደም ባፍንጫዬ ባፍንጫ ባፍንጫ ባፍንጫ በጣም ለካ ለሱ ልጅ እያደረገ አጋጨኝ ራሴን ያኔ አበጣብጦ ነው እንደዛ ደም እንድፈሰኝ ያደረገ ማለት ነው። በቃ ደም በደም ደም በደም ከዛ ወደ ስራ ላይ ሄደ ያኩት እንጣጥ ብዬ ወደ ቤት እየመጣሁኝና እንደዚህ አስኪኝ ይዤ በፋይን ከዛ ሩጬ እዚህ ከኛ እኔ ካለሁበት ወደ ላይ ወጣ ብሎ ተራራ አለ እሱ ጋር የሆነ የማውቀው ልጅ ነበረ። እንቧይ አምጣደኝ አልኩት። የእንቧይ ቅጠል ይዞ ልጅ እሱን ራሱ አፍንጫ ይገትቼ ሊቆም ነው እንዴ ሞቅ ባለፈው እየለቀኩትን ቪዲዮ አይታችኋል። ከዚያም ቀን ጀምሮ እኔ አሞኛው ማለት ነው። ምንድነው ያመመኝ? አብዴ ከዚህ በፊት ሱመያ እንደሄደች የሄደችበትን ቦታ ተናገሪ ብሎ ከዚህ በፊት ጆሮ የመቶኝ ነበር ማለት ነው። እንደዚህ በጥፊ ስመታኝ በሀይለኛው ነበርና የመታኝ ግድግዳ ጋፈው አሰላም አለይኩም ወረህመቱላ ወበረካቱ ሃባቢ እንዴት ናችሁ ናችሁ ደህና ናችሁ ወይ ቤተሰቦቼ ሰላም ናችሁ ወይ ክርስቲያኑ ሰላም ብያለሁ ናችሁ ደህና ናችሁ ወይ እኔ አለሁላችሁ አልሐምዱሊላህ ደህና ነኝ ሰላም ነኝ እናንተስ እንዴት ናችሁ ደህና ናችሁ ወይ እስኪ እንግዲህ እዚህጋ ዘራሁ ወይም ደግሞ የዘራሁት እዚህ ጋ እንደምታዩት እንግዲህ የሚያምር ይሆናል ማለት ነው እስኪ የዘራሹ የዘራሽ ያፍራ እያላችሁ ዶ አድርጉልኝ እንግዲህ በመዳም ኮሽና ማለት ነው። በነገራችሁ ላይ ነኝ እኔ የሆነ አክደር ነገር ወዳለሁና ከአሁን በፊት ኩዝባራ ወይም ደግሞ ድንብላል ቅጠል ዘርቼ ነበረ። ከዛ እሱ በቅሎ ምናምን ያው እንትን ባይል በቃ የሆነ ቆንጅ የሆነ ነበር። በስተመጨረሻ ወጭ ላይ አድርጌው የሳውዲ አረቢያ ፀሐይ ድርቅ አደረገብኝ ማለት ነው። አሁን አፈሩን እዚህ ጋር ነበር እና እሱን ከምጥለው ብዬ የመጀመሪያው እዚህ ጋር ጭናዳም ነበር እና እሱን ስተክል ይሄ ብቻ ከሆነ ይደርቅብኛል። አሁንም እርግጥ እየደረቀ ነው፣ ግን አንተ ምሏል አቀጥቅጧል ታክየው ነበር እና ለምን ከሱ ጎን የምላድርግበት ምክንያቱም የሚበቅል ቶሎ ብዬ የሆነ ገራ ወይም ደግሞ ይሄ ዱባ አይነት ወይም ደግሞ የቀል አይነት ሆኖ ሚገራው እሱን ስንዴ ብትንሰረረገው በቀለ ማለት ነው። እንደዚህ ሆኖ ቡቃየው አማረ ይባላል። ስለዚህ ፍሬው ያማረ ይሁን እያላችሁ ደግሞ ዱዓ አድርጉልኝ። ምናልባት እኮ አይታወቅም እኮ አፍርቶ ደግሞ ሊበላ ይችል ይሆናል። ስለዚህ እንግዲህ ከአሁኑ ግብርና ንጹ ሁኜ ሳውዲ አረቢያ ሁኜ እየተቀላቀልኩን አህባቢ ያው እንግዲህ ሀገሬም ቢሄድ አይከብደኝም ማለት ነው፣ ገበሬም ስለሆንኩ ደፋ ቀና ለማለት፣ ለማረስ፣ ለምበቃ፣ ለመኮትኮት ምን ለማለት በበቃ ቆንጆ ገበሬ ይሆናል ማለት ነው። ስለዚህ እስኪ እናንተም ጎበዝ ብላችሁ አበረታት። እውነት ለመናቀር በጣም ነው የሚያምረው። ያው ያፍራ ያፍራ አላቅም። ከዛ ኔ ደግሞ እንቁላል ስብባሪ ይሄ ነጭ እንቁላል እንደዚህ አደረኩበት ማለት ነው። ውስጡ ከስከስ ከስከስ አድርጌ እንደዚህ ቁጭ አደረኩበት ማለት ነው። አላኩላለን፣ ግን በጣም ነው የሚያምረው ደግሞ ውስጡ ሞኝ ነው ይህን ያለ አይደል? ቶሎ ለመብቀል ሳምንት እንኳ አልፈጅም። እንደ ሌላ ነገር አይደለም። ገብስ እና ምንድን ነው ገብስ፣ በነገራችን ላይ ገብስ እንትን ነው እርግጥ ሁሉም ህል ይበቅላል፣ ግን አለው ወር የሚቆይበት አስራ አምስት ቀን የሚቆይበት ይኖራል። አኬድ ግን በሀገራችን እኛ አካባቢ ገብስ ስለሆነ የሚመረተው ገብሴ ነፍሴ በቃ እንደገብሱ እኮ የዋ ናቸው፣ እንባላለን እና ስለዚህ ገብስ በነገራችን ላይ ብዙ ነገር ታደርጉታላችሁ፣ ታውቃላችሁ። ብዙ ነገር ጤናማም ነው። በቃ ከገብስ የማይሰራው ነገር እናንተ መቼም ይሄ ነው አትሉም፣ እውነት ለመናገር ማለት ነው። እና ከአሁን በፊትም ዶክተሮች እንደዚህ ጥናት ሲያደርጉት የገብስ ጥቅም ሀጃም በሉት ስንዴም በሉት እያንዳንዱ ነገር ፕሮቲናቸው በጣም እንትን ነው። ያኔ ከፊፍ ከፊፍ ነው፣ እኔ ደግሞ አላቅም ነበረ። ያላወቁ አለቁ የሚለው ግን፣ ገብስ በጣም እንትናለ ፕሮቲኑ፣ ለጤና ጥቅሙ ሁሉ ነገር ማለት ነው፣ ብዙ ከመሆኑ አንጻር ማለት ነው። ታገብስ አሁን እነ ገንፎ፣ እነ አጥሚት፣ እነ በሶ፣ እነ እንጀራ፣ እነ ዳቦ፣ የተለያዩ ነገሮች እነሱን ተዋቸውና ጥቅሙ ራሱ ደግሞ የበለጠ በቃ በተለይ ሲታመም የገብስ ሻሚ ጠጣ ብሎ ዶክተሩ ወይ ደግሞ የገብስ እንደዛ አድርግ ብለን የምንመልሰው በጣም ጥቅም ስላለንም ጨጓራ ምናምን ያለበት ሰው በተለይ እያለ ሲያወራ ነበር። ና ያሰማው ለኪ። አባቴ ግብስ ሲያመርት ታታሪ ገበሬ ነው። እኔ ደግሞ እኮ ለምንድነው ሀገራችን ገብስ ብቻ የሚመረት ውላለኝ ለኪ ጥቅም አለው ብዬ እኔ ምህታችሁ አላወቁ አለቁ ያልተማሩ ያለቁ ይባላልና ለኬ ልኬ ስላልተማርኩ ነው። እኔ ገብስን ያናናኳት ሰምታችኋል። አላኩላህለን ወጣም ወረድም እንግዲህ የዛሬው እንትን እንግዲህ ምንድን ነው ስሙ ሸማም ሳይሆን ገራ ያው አገሬ ሲሄድ እንግዲህ አሪፍ አሪፍ በአሪፍ አሪፍ ሁኔታ ላይ ከዛ ሀገር ሂጄ እንግዲህ ልሄድ ስል አካባቢን እንደዛ አረንጓዴ እንደማደርገው ባለሙሉ ተስፋ ነኝ ማለት ነው። አይግርማችሁም? እንግዲህ ከአሁን በኋላ ገበሬ ነኝ እኔ። ሰብስክራብ እያደርጋችሁ አበረታቱኝ። ከአሁን በኋላ ገበሬዋ ብትሉ ደስ ይለኛል። እውነት ለመናገር ገበሬዋ እንዴት ነች? ገበሬዋ፣ ገበሬዋ፣ ገበሬዋ ብትሉ መልካም ነው። ስለዚህ ግን ያሁን ከአሁን በኋላ ገበሬ ሆኛለሁ ማለት ነው። ከመዳም ኩሽና ጀምሬያለሁ። እንደዚህ የሚያምርዬ እንደዚህ በቃ አሁን ፍሬው ደግሞ ሲያፈራ እያንዳንዱ አሳያችኋለሁ ማለት ነው። አሁን ገና ሂደት ላይ ቡቃያ ይባላል። ይሄን ሰምታችኋል? ቡቃያ ይባላል። ከዛ የሆነ ደግሞ አበባ ነገር ሀረግ ሲያወጣ ደግሞ ሀረግ ወጣ ይባላል። አተር እንዴት ነው? በእናት ሀገር ሀረግ ይባላል። የሆነ እንትን ሊያፈራ ሲል የሆነ እንደ ሽቦ አይነት አይነት እንትን እንትን ይላል ባቂላ ደግሞ አበባ ወጣ ይባላል። አተርም አበባ ያወጣል። አሁን ይህም እንግዲህ እንዴት እንደሆነ ስላላየሁት እያንዳንዱ ሂደቱን እርገቱን አሳያችኋለሁ። ግን ችግሩ ምንድን መሰላችሁ? መጥፋ ስለሆነ የማስቀምጠው አየር ማግኘት ስላለበት በሹባ ሁሉ ጊዜ ቁጭ እያረጉ እየርሰው ሳላደርቀው አልቀርም። ለምን የሳውዲ አረቢያ ፀሐይ፣ ተውኝ ተውኝ እንኳን አይደለም። ይሄንን እኔን ራሱ በወጣ አድርቆ ነው የሚጥለው እና ስለዚህ እስኪ ምን ምን ላድርግበት? እስኪ በዚህ ቦታ እንደዚህ የምትሰሩ አሁን እዚህ ውስጥ ብዙ ነገር አለ። በነገራችን ላይ ለዚች ለጭን አዳም ብዬ ነው ያለ ለዚች ብዬ ማለት ነው ያላደረኩት ነገር አሁን እዚህ ጋር ራሱ ኩዝባራ እዚህ ከታያችሁ ከሆነ ኩዝባራ ወይም ደግሞ እንትን አለው። ስለዚህ ጋር ይሶችዬ እንደዚህ ነኝ እላቸዋለሁ። እንግዲህ ተሸቃሌት መንደር በዘራ አመት ይችላል እላቸዋለሁ። ደስ የሚል ዘረአ ነው እንግዲህ፣ ያምጣም ነው የሚያምረው። እናንተ ስራፈት እንዳትሉ፣ ስራፈት እንዳትሉ፣ የራሱ አንድ ስራ አለ። ፈናነ ፈናና አለችኝ እኮ ሴትዮ፣ የራሱ ዋው እንደ ፈናነ ስራ ማራክታር ስትለኝ፣ አይ ችግር የለ ይሄ አይሞቀኝም አይደንቀኝም። ለምን አባቴ እኮ ብዙ ታታሪ ገበሬ ሳያስርበን ያሳደገን፣ አሁንም ቢሆን ችግር የሌለበት አራሽ አፍራሽ አጉራሽ አባት ስላለኝ ከሱ ልምድ ነው የወሰድኩት፣ አልኩና ሊሄታችሁ በቃ ቴንኪ ቴንኪ አልኩኝ። በማላውቀው እንግሊዘኛ አላቅም እኮ ቴንኪ ቴንኪው። ለነገራችን ላይ ድፍረት ነው አሉ እንግሊዘኛ፣ የሚያስፈልገው ድፍረት ነው ብለዋል። እንግሊዘኛ እሱም በቃ ቴንኪ ቴንኪ፣ ኦኬ ኦኬ የሚለውን በድፍረት አውቄያለሁ። አሁን ደግሞ ሌላውን እንግሊዘኛ ለመጨመር እስኪ እናንተም በኮሜንት ላይ ንገሩኝ፣ አበረታቱኝ እኔም ደግሞ እንግዲህ በእርሻዬ እንዲበረታታ አበረታቱኝ እያልኳችሁ ነው እህቶቼ። ስለዚህ ተወደዳችሁት ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱ፣ ሰብስክራይብ አትሱ። እኔ ግዴታ ኔ ከሰው ጋር መጣላት ከሰው ጋር መቦጨጫቃጨቅ ከሰው ጋር ማማት አለብኝ እንዴ? እናንተ ኔን ሰብስክራይብ እንድታደርጉ ብዬ እኔ እይታ ገና እንዲያደርጉ እያለ ተው ተው ተው ተውን፣ ታውቶች ተውን እንከባበር፣ ተው ምን ችግር አለ? የወገን ደራሽ ወገን ተው፣ እኔ የዜጋችሁ ነኝ። እንዲሁም ችግረው ላይክ ብታደርጉ ሰብስክራይብ ብታደርጉ እኔ ግዴታ መሳደብ አለም፣ እኔ ግዴታ ከሰው ጋ ጋር መጣላት አለ። እኔ ደግሞ የምጣለው ሰው የለኝ፣ እንኳን ተጣልቸው፣ ገና ለገናው ሲያውኝ እኮ ይጣሉኛል ኖረ። ጎመን በጤናናት እናት፣ እኔ እኔ ተውኝ ተመጠኔ ሰው ጋር አሁን ፈለግኩ፣ ማን ጋር ልጣላ ብዬሽ ነገርም በኋላ ልኮን ትናንትና በተለይ ፈለግኩ ፈለኩ ፈለኩ ማንን ላገኛለችን ማንለች፣ አንድ ጓደኛ። እሷ ጋር ስደውል፣ እባክሽንስ ጓደኛዬን ጥብስና ክትፎ አድርጋ እየጋበዘች ስለሆነ ልበላ ነው። እኔ እንኳን ከአንቺ ጋር ልጨቃጨቅ ቀርቶ አይደለም ልጣላ ቀርቶ አይደለም፣ እናት ቀኔን አትረብሹ አለች።

ጆሮዬ ላይ ዘጋችሁበት። ስለዚህ የምጣላው ሰው የለኝም፣ የምጣላው ሰው የለኝም። ጋይሶች እንዲሁ ዝም ብላችሁ እየገባችሁ ሰብስክራይብ አድርጉ። እኔ መጣላት አልፈልግም፣ መነጫነጭ አልፈልግም፣ መደቋቆስም አልፈልግም። እኔ አሁን እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። ሰው እንደሆነ የሚለው አያጣም፣ የሚለው አያጣም። ብጣላም ያው ነገረኛ ነው። ዝም ስል ምች ዝጋታ የተዘጋች ነው። ስለዚህ ያው እኔ እንደዚህ እንደዚህ አይነት ነገር እያመጣሁኝ ተምጣላባችሁ ተምጨቃጨቅባችሁ ተምትሰርቡኝም ዝም ብላችሁ ላይክ አድርጉ። እውነት ላይክ አድርጉ። የእኔ እምነታችሁን ጠቅማችኋለሁ፣ ባልጎዳያችሁም ታው ታው። እና ተወደዳችሁ የዛሬ ቪዲዮዬን ላይክ እያደረጋችሁ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሀባቢ እወዳችኋለሁ። አገራችን ኢትዮጵያን አላ ሰላም አላ ያደርግልን። ወዶ ተመቅራት በቃ ይበል። ያሰባችሁትን አላ ያሳካላችሁ። አዱንያ አኼራችሁን አላ አሳምረው። አሁን እንግዲህ ደግሞ ወራቱ የሀጅ ወራት ነው። እንግዲህ እየጾማችሁ ነው ወይስ እየበላችሁ እናንተ? ጾሙ አላ ሱብሓነ ወተዓላ ነገሮቶችን አላ ያቀለላችሁ። የተጨነቃችሁትን አላ ይፈርጃችሁ። ያጣችሁት አገኙ ያገኛችሁ ደግሞ ገንዘባችሁን በረከት አላህ ያደርግላችሁ። ወልዳችሁ ሳሙ፣ የወለዳችሁንም አላህ ያሳድግላችሁ። ያላገባችሁም እንግዲህ መልካም ትዳር፣ መልካም ዘወጅ አላህ ይስጣችሁ እላለሁ። ግን ግን ግን ዘወጅ እና የሚሉት ቦታ ላይ እንዳትሄዱ። አንገዲ ትዳር በዱዐ እንጂ በሰውም አይደለም፣ ሰውም ባመጣው አይደለም፣ እናንተም ባመጣችሁት አይደለም። አላህ ስብሀኑ ተዓላ ትዳር ካላህ ስለሆነ ስለዚህ ሰብር አድርጋችሁ ሳብርን ጀሚላ ስታሰብር ራሳችሁን ኮንትሮ አድርጋችሁ እንግሊዝኛው አረውንደ ዙሮ እራሳችሁን እንትን ብላችሁ አላህ ስብሓኑ ተዓላ ኸይረኛውን ትጠራላ ይስጣችሁላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ